ላለፉት ቀናት በአዲስ አበባ ከተማ ሲከናወን የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ተጠናቋል። በዚህ የመደመር መንግስት እይታ ለዘርፎች እመርታ በሚል መሪ ሀሳብ ሲሰጥ የቆየው የአመራሮች ስልጠና የማጠናቀቂያ መርሃ ግብር ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባደረጉት ንግግር በተለይ በአዲስ አበባ የሚታዩ የደንብ ጥሰቶች በቅጣት ብቻ ሳይሆን ማስተማርን ቅድሚያ በመስጠት ሊከበሩ እንደሚገባ አጽንኦት ሰጥተው ለአመራሩ መመሪያ አስተላልፈዋል። ሁሉን ነገር በመቅጣት አናስተካክልም በሕግ ብናስቀምጠው እንኳን ቅድሚያ የምንሰጠው ማስተማር ነው። ቅድሚያ የምንሰጠው ማህበረሰቡ እንዲገነዘብ ማድረግ ነው። ከሁሉ በላይ ኦን እንዲያደርገው የራሱ ነው። የተሰራበት ገንዘብ የራሱ ነው፣ መሰረተ ልማቱ የራሱ ነው። ከማንም በላይ ከተማ የነዋሪው ነው። በተለይ አዲስ አበባ በርካታ እነኚህን ህጎች አውጥተን ወደ ተግባር እየገባን ነው። በቀጣይም አመራሩ የአገልግሎት ልህቀት በምርጫ ዲሞክራሲያዊነትና ፍትሐዊነት፣ በሀሳብ ሉዓላዊነትና ደንብን በማስከበር ዙሪያም አመራሩ በትጋትና በሐቀኝነት ማህበረሰቡን ማገልገል እንዳለበት የገለጹት ከንቲባ አዳነች አቤቤ ከማስተዳደር አንጻር የኮሪደር ልማቱን የሚከታተልና ወንዝ ዳርቻዎችም ንጽህናቸው ተጠብቆ እንዲቀጥል ራሱን የቻለ ባለስልጣን ተቋቁሟል ብለዋል። ይህ ባለስልጣንም ወንዝ ዳርቻዎችንና ኮሪደር ልማቱን ከብክለት ለመከላከል የሚተዳደርበት ደንብም ተቀርጾለታል ነው ያሉት። ማስተዳደር ኮሪደርና ወንዝ ዳርቻ ባለስልጣን ተቋቁሟል። በካቢኔያችን ተወስኖ የአዲስ አበባ ከተማ ወንዞች ዳርቻ ልማት ብክለትን ለመከላከል የሚያስችል የቀድሞ አዋጅን መሰረት ያደረገ ደንብ ተሰርቷል። ከደንብ ማስከበር አንጻር ያሉት ስልጣኖችና ኃላፊነቶች ግልጽ እንዲሆኑ ተደርገዋል። የሕንፃ አስተዳደር መመሪያችን በካቢኔ ተሻሽሎ ጸድቋል። በአጠቃላይ የአሰራር ስርዓቶች ህጋዊ መሰረት ያላቸው እንዲሆኑ፣ ሴትባክ ህግም በተመሳሳይ ሁኔታ ጸድቆ በካቢኔያችን ህግ ሆኖ ወጥቶ ነው እየተገበረ ያለው፣ እና አንድም ተቋማዊ ባልሆነ ህጋዊ ባልሆነ መንገድ የምንሄደው የለም። እነኝህን ለማስተግበር እንግዲህ አመራሮቻችን፣ ግልጽ ሊሆንላችሁ የሚገባው ልምምዶች አሉ። ከልምምዶቻችን መውጣት መንገዱ ቀላል አይደለም። በተለይም ህግና ደንቦች ሲተገበሩ ያሉ የማስፈጸም ክፍተቶችን ለመሙላት ስታንዳርዶችና መመሪያዎች እንዲጠበቁ ማድረግ ዋነኛ ጉዳይ ቢሆንም ከቅጣት በፊት ግን ማስተማር እንደሚቀድምና ማህበረሰቡን የልማቱ ባለቤት ማድረግ እንደሚያስፈልግ ወይዘሮ አዳነች አቤቤ ገልጿል። ለማስተማር በጣም በጣም ቅድሚያ መስጠት ያስፈልጋል። ማስተግበር አለብን፣ ስታንዳርድ ማስጠበቅ አለብን፣ ከተማን ለነዋሪው ምቹ ማድረግ አለብን። እውነት ነው። ይሄ እንደተጠበቀ ሆኖ ግን ማስተማር ላይ የሚሰራው ክፍተት፣ ማስገንዘብ ላይ ያለው ክፍተት ደግሞ እየተሞላ መሄድ መቻል አለበት። ሚዲያዎቻችን ይሄ ትኩረት ሊሰጥበት የሚገባ በትንንሽ መድረኮች ታች፣ በብሎክ በትንንሽ ግሩፖች ማህበረሰቡን ባለቤት ማድረግ ባለቤት ካደረግ ማህበረሰቡ ራሱ ይቆጣጠራል፣ ይዳግዘናል፣ ይደግፈናል። ልክ አሁን ቆሻሻ ላይ መቆጣጠር ጀምሮ የለም ሳይክል ላይ ላ ትሄዱ እየተቆጣጠረ አይደለም ደስት ቢን እያለ እንዴት መሬት ተወረውራላችሁ እያለ እያስያዘ ካልቀጣችሁ የሚል ማህበረሰብ እየተፈጠረ አይደለም፣ እንደዛው ማለት ነው። በሌሎችም ላይ በብክለትም፣ በሌሎች ጉዳዮችም ላይ በዛ ደረጃ መሄድ ያስፈልጋል። የመደመር መንግስት እይታ ለዘርፎች ምርታ በሚል መሪ ሀሳብ ላለፉት ቀናት ሲካሄድ የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና በንድፈ ሀሳብና የተግባር ጉብኝትን አካቶ በመግባባትና በስኬት ተጠናቋል።